ቅዱሳችን ላይ እንደሚናገረው የሰው ልጅ ወደ እግዚአብሔር መቅረብ የሚችለው የመጀመሪያው መንፈስ ቅዱስን የተቀበለ ሰው ወደ እግዚአብሔር እንዴት መጸለይ እንዳለበት፣ ከእግዚአብሔር ጋር እንዴት መነጋገር እንዳለበት ያው መንፈስ ቅዱስ ያስረክበለ አለም ብዙዎቻችንም አንዳንድ ሰዎች መንፈስ ቅዱስን ስላልተቀበሉ መንፈስ ቅዱስን የሚቀበለው አንድ ሰው ኢየሱስ ክርስቶስ ሰው በክርስቶስ ያመነ ሰው በክርስቶስ አምኖ ያለ ሰው ኢየሱስ ያድናል። መንፈስ ቅዱስ ምን ብሎ ነው እግዚአብሔር መለመን እንዳለበት በመንፈስ ተዋይ መራ ኢየሱስ ጌታ ነው። በዛን ጊዜ በደቀ መዛሙርቶቹ ላይ መንፈስ ቅዱስ አሎረ ለኢየሱስ ደቀ መዛሙርቶቹ ላይ እነ ዮሐንስ ላይ፣ እነ ጴጥሮስ ላይ፣ እነ ያዕቆብ ላይ መንፈስ ነው መለመን እንዳለባቸው ኢየሱስ ክርስቶስ አብሯቸው ያደረበ መንፈስ ኢየሱስ ክርስቶስ ካረገ በኋላ በአባቱ ቀኝ ከተቀመጠ በኋላ አጽናኙ መንፈስ፣ ያ አጽናኝ መንፈስ ሲቀበሉ ያንን አጽናኝ መንፈስ በተቀበሉ ሰዓት እንዴት መጸለይ እንዳለባቸው በሐዋርያ ሥራ መጽሐፍ ላይ እንመለከት እስከ ምዕራፍ አንድ እስከ ቁጥር ከአስራ አራት ጀምሮ እስከ ምዕራፍ ሁለት ያሉት ትመለከቷል። መንፈስ ቅዱስ በእናንተው ሲመጣ፣ መንፈስ ቅዱስ በእናንተው ሲሆን ራሱ ያስረግጥላቸዋል። ኢየሱስ ክርስቶስ ደቀ መዛሙርቶችን እንደዚህ ብሎ ያስተማራቸው የተሳሉ እግዚአብሔርን አምላክን ስትጠይቁ ስትበረከቁ ጥርጥር በውስጣችሁ ወገኖች፣ እናንተ ውስጥ ካለ አብን መጠርጠር የለባችሁ። እግዚአብሔር ሁሉን የሚያደርግ አምላክ ነው። በዚህ ነው ኢየሱስ ክርስቶስ አንድ አባት ለሁሉ ለከተማው ይሆናል። አንድ ሰው አባት ክፉ ከሆነ ለሰዎች የማይመች ከሆነ ግን ይመችል ወገኖች፣ ለብዙ ሰዎች ካልተመቸው ብዙ ሰዎች ብዙ ሰዎችን የሚያጨናንቅ ሆነ፣ ለብዙ ሰዎች አባሮ ነው ያለና ዳቦ ሰጠ ቢለው ድንገብ ላይ